ከዚህ ከመጋቢት አራት ጋር ተያይዞ ብዙ በለውጡ መንግስት ብዙ እንትኖችን የልማት ትሩፋቶችን ተገኝተዋል። እንደኛው የፓርቲው ትልቁ ኢኒሺዬቲቭ ብለን የምንጠራው የሌማት ትሩፋት ነው። የሌማት ትሩፋት ላይ በበርካታ ቦታዎች ለውጥ እየተመዘገበ ያለበት ሁኔታ ነው ያለው ከዚህ አንጻር በሀገሪቱ ላይ ብርቅ ሊሆኑ ወይም ብርቅ ተብለው የሚጠሩ ነገሮች አሁን በየመንደሩ ሰው አንድም የስራ እድል ፈጠራ ነው፣ ሁለተኛውም የአካባቢው ነዋሪ የሚጠቀምባቸው የልማት ትሩፋቶች አሉ። ለአብነት በወተት ሀብት በየከተማው ከዚህ ቀደም ወተት ስንል ከገጠሩ አካባቢ በውስን ደረጃ የነበረበትና አሁን ደግሞ በከተማዎች ትላልቅ በኢንቨስትመንት ደረጃ በስራ እድል ፈጠራ አካባቢ የሚሰሩ ስራዎች ከሌማት ትሩፋት በተለይ በእንቁላል ዘርፍ፣ በማር ዘርፍ እየተሰሩ ያሉ ስራዎች ማህበረሰቡ በቀላሉ ተረቷቸው ወደ ስራ የገባባቸው ሁኔታዎች ናቸው ያሉት። ስለዚህ አንዱ የፓርቲው ኢኒሽቲቭ ቀጣይም መንግስት ትኩረት ሰጥቶ ሊሰራበት የሚችል መስክ መሆኑን እኔም በአጽንኦት መናገር እችላለሁ። ስለዚህ ሀገራችን በተለይ በግብርናው ዘርፍ በቀላሉ ለውጥ የምታመጣበት ሁኔታ ነው ያለው። ስለዚህ አሁን እየታዩ ያሉ ከዚህ ቀደም ያልነበሩ ታዩ ያሉ ለውጦች አሉ። አንደኛው የበጋ ስንዴ ነው። የበጋ ስንዴ ከዚህ ቀደም ያልተለመደ በተለይ በለውጡ መንግስት የመጣ ትልቅ ፕሮጀክት ነው የሚል እንትን ነው ውጤትም እየተመዘገበበት ነው። ይሄ አንዱ የለውጡ ትርፋት ነው። ስለዚህ ይሄ ስራ መቀጠል መቻል አለበት። አንደኛ ከሀገር ገበያ ውጭ ለውጭ ገበያ የሚቀርብበት ሁኔታ ነው ያለው። ስለዚህ ይሄ ትልቅ ስራና መንግስት ሊሄድበት አጠንክሮ ሊሄድበት በየአካባቢዎችን ደግሞ እኛም ጭምር አጠንክረን መስራት ያለብን ስራ ነው። አንዱ የትልቁ የመንግስት የለውጡ ትሩፋት ነው። ከዛ ባሻገር የዲሞክራሲ ምህዳርን ማስፋት ነው ይሄኛው። አንደኛ ከዚህ ቀደም የምናያቸው የሚዲያ ነፃነት ያልነበረበት እና አሁን ደግሞ የሚዲያ ነፃነት ማህበረሰቡ፣ ህብረተሰቡ፣ ዜጋው እንደፈለገ ሀሳቡን የሚሰጥበት ሁኔታ ነው ያለው። ስለዚህ ይሄ አንዱ የዲሞክራሲያዊ ስርአት መገለጫ ነው። ስለዚህ የሚዲያ ነጻነት በሰባት አመቱ ውስጥ ከፍተኛ ለውጥ የታየበትና ማህበረሰቡም የልማትም የሀሳብም ተሳትፎ እያደረገ ያለበት ሁኔታ ነው ያለው። እንግዲህ ከሰላሙ ጋር ተያይዞ ይሄ ስርዓት መጥቶ ከለውጡ በኋላ በተሰሩ ስራዎች ከነ ችግሩም ቢሆን አሁን ያለንበት የሰላም ሁኔታ ትንሽ እየተሻለ እየተሻለ የመጣበትና ከመበታተን ወጥተን አሁን ወደ ራሳችን ምንነታችን እያየን ወደ ቀጣይ የምናዝጋበትን መንገድ እየቀየስን እየተሰራ ያሉ ነገሮች በጣም በዚህ በሰባት ዓመት ትሩፋቶች እየተገኙ አንዱ የጉሱ ጉዳይ ነው። ያው ሰላም ካሌለ እንደምናውቀውም በርካታ ስራዎቻችን ብንሰራም እንኳን ሀገር ካሌለ የምኖር ደላችን አስቸጋሪ። ስለዚህ ሰላሙ ላይ የተሰራው ስራ በጣም ከፍተኛ ከፍተኛ የሆነ ስራ ነው፣ ጅምር ስራዎች ያሉበት ነው እና አሁን በተለያየ ወቅት እየተነሱ የነበሩ አንደኛ ብን አሁን በዋናነት ሰላምን እያሳጣን የነበረው ነገር ብንወስድ ያው ምንድነው የግለሰቦች የግለሰቦች ይህ የራሳቸውን ፍላጎት ወደፈለጉት መንገድ ለማሳካት ብለው እየሄዱበት የነበረው ነገር ነበር። አዲሱ የለውጥ መንግስታችን በበሰለ እውቀትና በበሰለ አካሄድ በሄደባቸው መንገዶች ሁሉ ያው ራሱን እንትን አድርጉ ምክንያት አሁን እንደምናውቀው ሀገራችን ላይ የነበረውን የሰላም እጦት አይተናል። ግን ያንን ሁሉ ተቋቁሞ አሁን ከዚህ በፊት የወደሙትን ሳይሆን የምናየው ወደፊት መውደም ያሌለባቸውና ቀጥሎ አብሮ ለመኖር ለአንድነት ተብሎ እየተካሄደ ያለበት በሳል አመራር ብቃታቸውን ያየንበት ነው። ከስርአቶቹ ጋር ተያይዞ የሚል ነገር ነው ያለንና ሰላም ላይ ትልቅ ስራ ተሰርቷል የሚለውን ነገር ማየት ያስፈልጋል የሚል ነገር ነው ያለኝ። አሁን ከልማታዊ ኢኮኖሚ አንጻር እድገታችን አንጻር ቢወሰድ አሁን ያለው አጠቃላይ የልማት ፍላጎታችን ጨምር ከዚህ የት የነበረው ሁኔታ የተለያዩ ፕሮጀክቶች አሉ እንደ ሀገር ይጀመራሉ ከተጀመሩ በኋላ ግን የማለቀደላቸው በጣም የጠበበ ሆነ። አሁን ግን በዚህ በትልቅ ያገኘ ነው ትሩፋት ኢኮኖሚካሊ ብለን የምንወስደው የተጀመሩ ፕሮጀክቶች በአጠቃላይ የተጠናቀው በአጭር ጊዜ የሚመረቁበት ማህበረሰብን አሳታፊ የሚደረግባቸው አሁን ሁሉም አካባቢ ያሉትን ለምሳሌ እንደ ሀገር ቡኖስ ህዳሴ መውሰድ መቻል እንችላለን። ፕሮጀክት አሁን ያን የነበርንበት ህዳሴ የመጠንበት ጉዞ አለ። አሁን ደግሞ ከለውጡ መንግሥት በኋላ ከነበረበት 72 ፐርሰንት ወደ ማጠናቀቂያ ማዕራፍ የደረሰበት ወደ 98 ፐርሰንት ነው። እንደውም ቅርቡ ጊዜ ጠቅላይ ሚኒስትሩ ለምክር ቤት እያቀረቡ የነበረው ነገር ከስድስት ወር በኋላ ሪቫን ቆርጠን ወደ ተግባር ልንገባበት የምንችል ወደ ተግባር ተገብቶ ምረቃው ጭምር ተጠናቆ ይህን ለኢትዮጵያ ህዝብና መንግስት ይፋ ተደርጎበት ያው የኢኮኖሚ ተጠቃሚ የምንሆኑበትን በተመሳሳይ መልኩ ደግሞ በየአካባቢ ያሉትን ብንወስድ ለምሳሌ እንደ አካባቢዎችን ብንወስድ ይህን ሰብስቴሽንን ማየት መቻል እንችላለን። በዚሁ በለውጡ ስርዓት ላይ ተጀምሮ በተባለለት ጊዜ ገደብ ተጠናቆ ስራ የጀመረበት ይሄ ከኢኮኖሚ ትሩፋታችን ጋር ተያይዞ ያሉ ጉዳዮች ናቸው የሚል ነገር ያለን። ከዛ በኋላ ደግሞ በርካታ የይሄ የበጎ ስራዎቻችንን ብንወስድ አሁን በየ አካባቢ ያሉ ጧሪ የሌላቸው እናቶችን የሚረዱበትን አግባብ ሲወሰድ የእርስ በርስ መደጋገፋችን በጣም የጨመረበት በጣም ከፍ ያለበት አንተ ጋ ያለው እኔ ጋ ካለው ጋር ሲደመር ማን መለወጥ መቻል አለበት? ራስን ትለውጣለ፣ አካባቢ ትለወጣለ በሚል የመደጋገፍ ሂደታችንም ጭምር በጣም ተሽሎ የወጣበት ስርዓት ይሄ አንዱ ካገኘናቸው የለውጥ ትሩፋቶች መካከል አንዱ ነው የሚል ነገር ነው ያለኝ። መጋቢት 24 2010 ጀምሮ የአዲሱ የብልጽግና ፓርቲ በአዲስ መልክ ከተወለደበት ጊዜ ጀምሮ በርካታ በሀገሪቱ ውስጥ የነበሩ ውስብስብ ችግሮችን ለመፍታት ከፍተኛ ጥረት አድርጓል። በዚህም ከፍተኛ የሆኑ ፈተናዎችን አልፎ እዚህ ደርሷል። ሰባት አመት መልቷል ማለት። በዚህ ሂደት ውስጥ በርካታ ሪፎርሞችን አድርጓል። በኢኮኖሚው፣ በፖለቲካው፣ በማህበራዊ፣ በሁሉም ዘርፎች ህግ አንጻርም ያደረጋቸው ሪፎርሞች አሉ። በእነኚህም ከፍተኛ ለውጦች መጥተዋል። የፖለቲካ ሪፎርሙን ስናይ በፖለቲካው ዘርፍ እንደ ሀገራችን አንዱ መሰታዊ ችግር የነበረው ዜጎች በእኩል እይታ ያልነበረበትና አንዱ ይበልጥ ተጠቃሚ የሆነበት ወሳኝ በጉዳዮች ላይ ወሳኝ የሆነበት አካታች የሆነ የፖለቲካ ስርዓት በመገንባት የመደመር ሃሳብን ማዕከል አድርጎ በርካታ ስራዎች ተሰርቷል። በዚህም የተረጋጋ የሆን የፖለቲካ ኤንቫይሮንመንት ለማምጣት ከፍተኛ የሆነ ስራ ተሰርቶ የተሻለ ለውጥ የመጣበት ነው። ሁሉም ዜጎች በነጻነት ሀገራቸውን የጋራ እይታ ኖሯቸው በጋራ እይታ ሀገራቸውን ለመገንባት ከፍተኛ ጥረት እያደርጉ ያለበት ሁኔታ አንዱ ትልቅ ለውጥ እሱ ነው። ሁለተኛ፣ በኢኮኖሚ ረገድ ሰፊ መጠነ ሰፊ ለውጦች ታይተዋል። በጣም ከፍተኛ የሆነ የኢኮኖሚ ችግር የነበረባቸው የበሰ ክፍሎችን በተለይም ከተረጅነት አኳያ ከተረጅነት ወደ ምርታማነት መሸጋገር አለብን ሁልጊዜ የውጭ እርዳታ ሴፍትነት በተለይ ገጠር ማዕከል ተደርጎ የሚሰሩ በነበሩ ጉዳዮች ላይ እንዲሁም በከተማ በኢንዱስትሪ ዘርፍ በማኒፋክቸሪንግ ዘርፍ ሰፊ ለውጦች መጥተዋል ና በዚህ ረገድ ከፍተኛ ለውጥ መጥተዋል። ዜጎች እና በተለይ አርሶ አደሩም ያለን አቅም በጣም ከፍተኛ ነው። የውሃ አቅም አለን፣ የመሬት አቅም አለን፣ ጉልበት አለን። ይህንን በተረጋጋ የፖለቲካ ትምህርት ውስጥ አስገብቶ ከመስራት አኳያ የጠባቂነት ስሜት የነበረበት የማምረት አቅማችን በጣም ዝቅተኛ የነበረበት ና ወደ አምራች መሆን አለብን። ከተረጂነት ወደ አምራችነት ከተረጂነት ወደ ምርታማነት ተሸጋግረን እውን ሊሆን የሚችል ብልጽግናን ማራገጥ አለብን በሚል የተሰራለው ስራ አንዱ ከፍተኛ ለውጥ የመጣበት ነው። ሰው በዚህ ምግቤን በጓሮ የሚል ኢኒሽቲቭ ተቀርጸዋል። ከተረጂነት ወደ ምርታማነት የሚል ኢኒሽቲቭ ተቀርጠዋል። አጠቃላይ እንደ መንግስትም ደግሞ የተሰሩ ያሉ ስራዎች በዚህ ረገድ ከፍተኛ ለውጥ መጥቷል ማለት እንችላል። ከሚዲያ አኳያም አንዱ ትልቁ ያለው ከነጻነት አኳያ ነው። ብልጽግና ፓርቲ የሀሳብ ፓርቲ ነው። በንግግር የሚያምን ቀርቦ በመዋየት የሚያምን ነገሮችን በልዩነቶችን በንግግር መፍታት የሚቻልበት ሁኔታ ፈጥረዋል። የታጠቁ ኃይሎች ከሀገር ውጭ የነበሩ ኃይሎችም ትጥቃቸውን ፈቶ ሰላማዊ የሆነ ትግል እንዲያደርጉ የፖለቲካ ፓርቲዎችም ከመሳሪያ ይልቅ ወታደራዊ እንቅስቃሴ ከማድረግ ይልቅ በውይይት እንዲፈታላቸው ችግራቸውን ለማድረግ ስራ ሰርቶ በዚህም በርካታ የታጠቁ ኃይሎች ወደ ሀገር ውስጥ ገብቶ በዚህም ሰላማዊ ድርድር አድርጎ የሀገሪቱን ሰላም ለማምጣት ከፍተኛ ስራ ያለበት ሁኔታ አለ።